በእሷ ምክንያት ነው በቃ ይሄን ያህል ሰዓት ሰርጀሪ አርግ እንደገና አሁን ደግሞ ከአምስት ቀን በኋላ ደግሞ ሌላ ሰርጀሪ ያደርጋሉ። ለአንድ አመት ያህል ስራ መስራታችን ተዝበዋል ማለት አጠንት በደንብ ስተነገ ከአመት በኋላ ነው መስራት ምችሉ። ይህ ሰርጀሪ ባላረግ ኖሮ እና በዚህ ትንሽ አምስት ወር ስድስት ወር ብቆይበት ኖሮ ምንድን ነው ያደርግ እግርህ ፓራላይዝ ላይ ልትሆን ነበር አሉ። መንቀሳቀስ ጭራሽ አችልም ነበረ ቁም ሰዓትን የደረስከው እና ሰርጀሪውን ባላረግስ ስራቸው አንተ ባትፈልግ እንኳን ማደንዘዣ ወቅተንኛ ግዴታ ንናረግ ሪስክ ሀምሳ ሀምሳ ፐርሰንት ሰርጀሪው ሞት አለው ወይ ደግሞ ፓራላይዝ ትሆናለህ ወይ ደግሞ ትንቀሳቀሳለ አሁን እኔ ግሬ በረብ ይንቀሳቀሳል። በቃ ሁሉንም ነው ማለት ፐርፌክቱ ላይ ነው ያለሁት ማለት ነው። እንደ እግዚአብሔር ፍቃድ ሆኖ ተስተካክሎ ነው ያደረኩት ማለት ተሳክቶላቸዋል። ምንም ትንሽ ስሜት አለው ግን እነሱ እንደጠበቁት አይደለም። እኔ እንዲያውም በቃ ቆርቆሮ ላይ ነው ያለው። እግዚአብሔር ይመስገን! ይህች ክፋቷ በጣም ከባድ ነው። በሚዲያ እንደምታውቋት ብቻ አይደለም። ከሚዲያ በላይ ያላት ለሰው ልጅ አሁን እኔ የፈለገ ክፉ አረግ እኔ እንጃ ክፉ አርጌባት አላውቅም። ትኩረት ለመናገር ክፉ ሰርቼባት አላውቅም። ኢቨን እንኳን በጣም ጠላቷ እንኳን ቢሆን ተልቶ ይሙት አይባልም የሰው ልጅ። ስትሞት በቃ ነፍሴ ማር ነው ያልኩት ጭራሽ ብሪ ለመጠየቅማ አር ወረድ በቃ ብር ሄዷል፣ አልሰጠኝም። ሴትዮዋ ሞታለች፣ ነፍሲ ማር ያሉ የሞተ ሰው ነፍሲ ማር ትላለህ፣ የታመመ ሰው እግዚአብሔር ይማረ ትለ ጥላት ቢሆን ስታወራ ስለሰማሁ እግዚአብሔር ይማረ ስትለኝ ሁሉም ይማረ ፈርዶ ፈጣሪ ነው ቀንን የሚያውቀው ፈጣሪ ነው። እና በጣም አዝኜባታለሁ። በጣም መጥፎ ሰው ነች እጅግ በጣም ፋኒ ሊከሳት ይገባታል። እኔ ብከሳት ይገባኛል። ምክንያቱም ፋኒ ሊከሳት ስሙን ምናምን ያጠፋች እኔ ብከሳት እኔ ብከሳት

ገብርኤል ነበረ ቀኑ እንደ በቃ እግዚአብሔር አንተ ታውቃለህ። ማለት እኔ የሆነ ከቤቷ ስታስወጣኝ እኮ እንደ ነገ መንግሥት ጋር ቀጠሮ ነበረ፣ ይህንን ወረቀት ይዘናት እንደ ዛሬ ማታ እኮ ነው ሊደፍረኝ ነው ብላ ነው በፖሊስ መብርሃን ድረስ ሊደፍረኝ ነው። አብራችሁ ቆያችሁ ሰዎችን ሊደፍረኝ ነው። በፖሊስ ያስወጣችኝ ሊደፍረኝ ነው ብላ ምክንያቱም፣ ነገ ጠዋት ወረቀት ከተስተካከለ ሕክምና ይስተካከላል፣ ብር ይስተካከላል፣ ሁሉ ይስተካከላል። ለምን አልቅሳ ይህን ነገር እንዳረግ ወደ ሷ ምኖር ካረግሽ በኋላ ልክ ያቺ ቀን ስደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍረኝ ነው ብላ፣ ይኸው ወረቀቱን እኔ ያሳለ ቤት ቁጭ ርግበል ማስረጃ አምጥቼ ያሳያሉ ፖሊሶች፣ ሊደፍረኝ ነው ያለችበት ምን ያለችበት ወረቀት እንግዲህ አስቦ ልክ ያች ቀን እንደ ነገ ቀጠሮ ዘጠኝ ሳለ ጠዋት ቀጠሮ ስለነበረኝ እንደ ዛሬ ማታ ሊደፍረኝ ነው ብላ በፖሊስ አስወጣች። ወረቀቱን አልሰጠህም አለችኝ። ይኸው ዛሬ ላይ ደግሞ የስድስት ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገችኝ ገባ። እስከ ዛሬ ተናግሬው አላውቅም። ስለ እሷም እንደዚህ ብዬ አላውቅም። ጥፋቷ እንዲህ ብዬ አላውቅም። ዛሬ ግን በቃ ከዚህ በኋላ ምንድን ነው ሰው ልጅ ክፋቱን እውነቱን ማወቅ አለበት። እኔ እግዚአብሔር ይመስገን ትናንት ሙሉ ቀን ኦፕራሲዮን ያደረኩት ለሶስት ሰዓት ያህል እኔ ኦፕራሲዮን ከተደረኩ በኋላ ለሶስት ሰዓት ያህል አልነቃውም ማርያማዊት ከኔ ጋ ነበረች ክስ ሳልነቃ በቃ አንድ ሰው ሲወጣ አይታ በእንትን ደንግጣ፣ የሞተ ሰው ፍሪዝ ነው ፀጉሩ እኔ መስሏት አለቀሰችው። ከእጅ ሆነ እሱ አለው ውስጥ ነው አልነቃ። የምነግ ይበሏት አስገቧት፣ ውስጥ ውስጥ ገብታ ስታየኝ እኔ አልነቃውም። ሳልነቃ ግን የማደርገው እንቅስቃሴ የነበረው ግን በቃ እዚህ ጋር ስትነግረኝ፣ ከወጣሁ ከነቃው በኋላ በስልክ ለእህቴና ለእኔ ስትነግረኝ፣ በጣም ያሳዝናል ማለት ስቲል ከኔጋ ያለች እሷነች እና በጣም ነው ያለቀሰችው። ሳልነቃ የማደርገው የነበረውን እንቅስቃሴ በቃ በጣም ስቅ ስቅ ይለኛል፣ በጣም ትንፋሽ ያጥረኛል፣ ምናምን እና ዶክተሮች ሁሉ ኖርማል ነው ይሏታል። እንደዚህ ነው ችግር የለውም ኖርማል ነው አትጨነቅ፣ ይሏታል። ከዛ በኋላ ፌስት እጁን ያዥው፣ እጄን ስትይዘኝ ምናምን የሆነ ሳለ ነቃው። ነቃ እሷን ያዩዋት ለሶስት ሰዓት ያህል ኦፕራሲዮን ከተደረግኩ በኋላ አልነቀሁም ነበር። እና በጣም ከባድ ነበር ይሆን እንደምነግርህ ቀላል አልነበረም። አሁን ራሱ እግዚአብሔር ፈቅዶ ነው እንጂ እንደዚህ መናገር የቻልኩት ያደርኩት ኦፕራሲዮን በጣም ከባድ ነው። አሁን ራሱ ታየች ብዙ ነገር ተገዛጥሞልኛል ምናምን ነገር ግን

እሷ መቶ ሺህ ብር ተበድራ ልሰጠኝ እንደነገር እንደ ዛሬ ማታ አልፈልግም ብዬ ወረቀቱን አስቀልጃታለሁ። እግዚአብሔርን ነው የምልህ፣ ክፉ ብሆን ብሯን በላት ነበር። እውነቴን ነው የምልህ መቶ ሺህ ብር ተበድራ ለእኔ ልሰጠኝ፣ ሰማንያ ሺህ ብር ቅድሚያ ይሰጥቻል ተብላ ልትጠይቃት ጓደኛ ያለ ምስክር አልፈልግም ብዬ ነው ያስቀረው። አልፈልግም የሰው ገንዘብ። ክፉ ነገር ማሰብም አልፈልግም፣ ግን እሷ በጣም ክፉ ሰው ነች። ቢሆን ከፋኒ ጋር ይጠናከራል ብዬ አስባለሁ። አንተ ፋኒ ሳምሪ ሆናችሁ ይሄን ነገር ብታደርጉ የሶስት ሰው ድምፅ ከአንድ ሰው ድምፅ ይበልጣል ብዬ አስባለሁ። ግን እኔ ሰምሬ እናቷ ሰምሬ ካደረገዋለች፣ እግዚአብሔር ምስክሬ ካደረገዋለች ላደቡላን ያወራች እኔ ሳምሪ ጓደኛዬ ነች፣ ፋኒን ጓደኛዬ ነው። በደንብ ከእሷ በፊት ነው የማውቃቸው። እኔ ከእነሱ ጋር ኮንታክት ባደርግ ያለውን ነገር ባስረዳቸው እና ሱ የእሷ ክፋት ምንድን ነው አሁን? ፋኒን ያለችው እኮ ወንጀል የተናገረችው ወንጀል ሊደፍሬ ነው አለች። ሊደፍሬ ነበረ ትዬ ጥቼ ከቤት ወጥቼ ነው ሊደፍሬ ነበረ አለች። አይተዋልሳ ያለችው ለ ብላኛለች ለ ያው ቁ አራት መቶ ኩንታል በነበረችበት ዘመን ነው። ምናረ ያውም አስቀያሚ በነበረችበት ጊዜ ወንድ የሚባል አጠገቧ በማይደርስበት ጊዜ። አሁን ቢሆን ሰውነቴን አሰርቼ አምሮብኝ ምናምን ልክል ትችላለች። ሰው በማያየት ጊዜ፣ ዝሆን በነበረችበት ጊዜ በዛ ጊዜ ነው ሊደፍረኛለች። ዶሮ ወጥ የሰራ ነው አርብ ነው ትላለች። በአርብ ቀን ማን ነው ዶሮ ወጥ የሚሰራው? ኦርቶዶክስ ነው። የትኛው ኦርቶዶክስ ነው ዶሮ ወጥ ሃይማኖት? የላትም ምንም የምታምነው እምነት የላትም። እሷ የምታምነው ገንዘብ ማግኘቷን ብቻ ነው። እሷ ምንም ተናግራ ስራ አላት። እሷ ግን ጀርመን ላይ ስራ የላት። በባሏ ጡረታ ብር ነው የምትቀበለው። ታንክ ዩ። ግልጹን ንገረን። እሱን ነው እነሳ ምሪን እንዳይደብራቸው። ኧረ ምንም የሚደብራት ከዚህ በላይ እየተዋረዱ መደበር አለ እንዴ? ነው ባሏ እነሳምሪን እንድታመጣ ከኢትዮጵያ ብሎ ነው የፈረመላት። ሁለተኛ ነገር ደግሞ ለራሱም ደግሞ ሰውዬው ግብረ ሰዶም ነው፣ ግብረ ሰዶም ነው። ይሄን ሲነግረኝ ኪዳነምረትን እውነት ነው እና ግብረ ሰዶም ነው ሰውየው። ስራ ቦታ እንዳይታወቅበት ብሎ ነው ያው፣ አይደለም? አዎ፣ ማለት ሰውየው በጣም ትልቅ ደረጃ ስለሚሰራ ግብረ ሰዶም እያሉ ስለሚያወሩ እንዳይታወቅበት ብሎ ነው ያገባት እንጂ አብሮ አይኖሩም፣ አብሮ አይተኙም። ያ አብረውማ እንደማይኖሩ አውቃለሁ። አዎ፣ አብሮ አይኖሩም እና ለእኔም ሽፋን ሆኜ አንቺም ልጆችሽን አምጪ ተብሎ ነው ይሄ ዲል ያደረጉት። ዋው። ይህ ነገር ፋኒም ሊናገረው ይችላል። ከአንተ በኋላ ፋኒም ሳምሪ ይናገሩታል። በደንብ ያውቃሉ። እውነት ለሃይማኖት ለክራቸው፣ እውነት የእግዚአብሔር የኦርቶዶክሶች ሆነው እውነት የሚያወሩ ከሆነ ያውቁታል። የመጡበት ስለሆነ ያውቁታል። ለእናቴና ሳምሪ ለማምጣት ነው ይህን ፌበላ ያደረገችው። ለሱም ፌቨር ነው ለእሷን ፌቨር ኦፍ ኮርስ ለሁለቱም ፌቨር ነው። ከዛ በኋላ ሰውየው ከሞተ በኋላ ምንም ያገኘችው ነገር የለም የተወሰነ ነገር አግኝታለች ለልጆች ስጭ ተብላ እስካሁን አልሰጠቻቸውም። ጭራሽ እንደውም ፋኒ ስትለኝ የነበረው ሰውየው ሞቶ ቴለር ውስጥ ታች ቴለር ማለት ታች ከማስቀመጫ እንደጋራጅ እንደ ነገር ብራው እንደዛ ውስጥ ሳይል ሲፈልግ ነበር አለች። ንብረት ሊካፈሉ እና በጣም በዛ እራሱ ተከሷለች። ዋን ወይ እንደዚህ የፈለገ ሰው ነው። በጣም ነው የምጠለው እና በጣም መጥፎ ሰውነች። ቆዮ ከሞተ በኋላ የተወሰነ ሳንቲም ስጫቸው ብሎ ነበረ፣ አልሰጠቻቸው ለሁለት እና በቃ የሰው የሆነውን ጡረታ ነው የምትቀበለው፣ ቦርቦር የሱን ደሞዝ። ከዛ ውጭ የምትሰራው ስራ የለም። በኔ በኔ ነው። ሌሎቹን ተው፣ የእናንተ ይቀር። የኔን ቪዲዮ እጄ ላይ አለ ብላለች። ኢሊሌ ሆቴል ዮኒ ማኛን ብልጽግና በወንድ አሸግሮታል። ቪዲዮ አለ እግዚአብሔርን ብላለች። አውጪ እንድታወጪ ፍልጋለው ብዬ የእኔን ታውቃለህ። እናንተን ተው፣ ፋሚሊ ናችሁ አብራችሁ የሆነ ነገር አድርጋ የኔን ቪዲዮ እንድታወጪ ይፈልጋለሁ። አልኩሽ ውሸት ነው የላት ምክንያቱ፣ ለምንድን ነው የማታወጪው ያላችሁ ሰዎች ለምንድን ነው የማታወጡት? ሶስት አመት አለፉ። ውሸት ነው። ምን አለ መሰለ እሷ እ አንዱ ሚስጥር ልንገርህ አንተን የምታስበህ ማነው? አጫሉን ሲገደል ወይ ኢንፎርሜሽን ያውቃል ወይ ደግሞ አስገድሏል። ምክንያቱም አጫሉ ከመሞቱ በፊት ተናግሯል። ዘፋኝ ተናግሯል። አንድ ትልቅ ታላቅ ሰው ይሞታል ብሎ ተናግሯል። ስለዚህ በተሳደበ ጊዜ በጣም ኃይለኛ ስድብ ተሳድቦ ኢንተርቪው አድርጎ ነበር። ወቀጨዋል፣ ወቀጫዋል ሳይሆን ጀዋርንም ጭምር ነው። እና ልነግር ነው ቆየ። እሷ የምታስቡ ነው ሁሌ ስትል የምሰማው ነው እና አጫሉ ከመሞቱ በፊት እሱ ስለተናገረ ወይ አስገድሎታል ወይ ያውቃል ብላ ነው የምትገምተው። ገባ? ጥላቸው ባንተ እሱ ብቻ ነው በዛ ብቻ ነው እንጂ ሌላው የምትናገረው ነገር ውሸት ነው። ግን ትልቁ ይሄ ቪዲዮ ላይ ምናምን ትለው ውሸት ነው። ትልቁ ነገር ይሄ ነገር እንድታሳይ ፈልግ እንድትታመን ነው። ገባ የአንተንም እውነት ነው ሊባል ይችላል፣ የፋኒንም እውነት ነው እንዲባልላት በእኔ ተጀምር አልኩኝ። በእኔ አምስት ሳንቲ ቪዲዮ የላትን ቢኖራት እስከ ዛሬ ቁጭ ታደረጉ። እንደዚህ ናት። እውነቴን ነው የምልህ። እነ ፍሬን የምትፈልጋቸው ለመጫወቻ ነው። ገባ ኦፍኮርስ፣ ለመጠቀሚያ ብቻም ሰው የምትፈልገው እንጂ አሁን ኪዲን ራሱ እኔ እግዚአብሔር የጠበቃት ነው የምልህ፣ እውነቴን ነው የምልህ። የሆነ ጊዜ ቪዲዮ ይዛባት መጫወቻ ልታደርጋባት ነው የምትፈልገው። ገባህ አባባሌ? እነ ፍሬን ምን የምታደርገው? ሌላም ሰው ምንዳ እኔ ጋር ቪዲዮ ቢኖራት አብረን ተኝተን ቪዲዮ ቢኖራት ኖሮ ትፖስተዋለች፣ አታስቀምጠኝም ነበር እንዴ። ትፖስተዋለች፣ ፈጣሪ ምስክሬ ትፖስታለች አቃሉ እና ምክንያቱም እሷ ደፋር ባለጌም ስለሆነች ምንም ጥቅም የለባት እና እቺ ሰው እራሷ ላይ የሆነ ነገር መረጃ ቢኖራት አታስቀምጠ በጣም ደግሞ የምጠላው ደግሞ ከሊያሾ ጋር የሚያ ኮንታክት ያለውን ሰው እሱንማ ካደረጃ ነው የምትመኝ ካብዳልጅ ለምን ስለምትቀናባት እኮ ደ